ሻው ላይ ያሉት ዲዛይኖች፣ እጁ ላይ ያለው ዲዛይን ዲቴሉ፣ ጀርባው ላይ ያለው ነገር፣ ሁሉም ነገር ጽድት ተደርጎ የተሰራ አያምር? ይሄ ጎንደርኛ ቀሚስ። ጀርባው ደግሞ ይሄንን ይመስላል። መቀነቱ ልክ እንደዚህ እንደምታዩት ቆንጆ የሚያምር ትልቅ መቀነት አለው ማለት ነው። ስትፈልጉ እንደ ስካርፕ ጣል ማድረግ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን፣ እንዴት ናችሁ? እግዚአብሔር ይመስገንኛ፣ በጣም ደህና ነን። ዛሬ ደግሞ እንደተለመደው በተለያዩ አይነት ዲዛይኖች የጎንደረኛ ቀሚሶች አሰፋፋቸው፣ ጠልፋቸው፣ ስፌታቸው፣ ዲቴላቸው ምን እንደሚመስል እያሳየኋችሁ አብሬያችሁ እቆያለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉን እንጋብዛለን። አያምርም? ይሄ የጎንደረኛ ቀሚስ ቀይ ከለር ለምትወዱ ቀይ ከለር ፈካ ያደርገናል ብላችሁ የምታስቡ ከስተመሮቻችን ትወዱታላችሁ ብዬ ተስፋ አደርጋለሁ። እንደምታዩት በጣም ነው የሚያምረው። ጽድስት ተደርጎ የተሰራ የጎንደረኛ ቀሚስ ነው። ከስተመራችን እጅጌው አጓጉል እንዲሆን ፈልጋ ነበረ ሰው በዚህ መልኩ አድርገን ሰርተነዋል ማለት ነው። ቆንጆ የሲንጀር ጥልፍ ነው የተጠለፈው እንደዚህ እንደምታዩት ጥልፎቹ በጣም ነው የሚያምሩት። ታች ላይ ያለው ዲዛይን ሙሉ ለሙሉ በጣም የሚያምር የሲንጀር ጥልፍ ነው። እንደተለመደው ጎንደረኛ ቀሚሶቻችንን ስንሰራ በአራት አርብ ነው ምንሰራ አራት አርብ ሆኖ ሳትሉት እንደዚህ እንደምታዩት ደብል ነው። ከዛ ሰፍ ደግሞ ሳተን ገበር እንጠቀማለን ማለት ነው። እንደዚህ ጽድት ያለ የጎንደር ቀሚሶችን ከፈለጋችሁ እኛ ጋር በስድስት ሺህ ብር ብቻ ኮምፕሊቱን ታገኛላችሁ። ቆንጆ በጣም የሚያምር የጎንደር ፈትል በሚያምር የስፌት አማራጭ እንዲሁም በቆንጆ የጥልፍ ዲዛይኖች እኛ ጋር በስድስት ሺህ ብር ብቻ ነው የምታገኙት ጎንደረኛ ቀሚሶችን። ቆንጆ ነጠላ 12 ክንድ ነጠላ አለ እዚህ ጋር ቀይ ጥለት ስለሆነ የተጠቀምነው ቀይ ነጠላ ይኖረዋል ማለት ነው። እንደምታዩት መቀነቱም በዚህ መልኩ አድርገን ሰርተነዋል ማለት ነው። ይሄንን የጎንደረኛ ቀሚስ እኛ ጋር በስድስት ሺህ ብር ብቻ ማግኘት ትችላላችሁ። ስለዚህ እስክሪንሾት እያደረጋችሁ የወደዳችሁትን ዋትስአፕ ላይ ወይም ቴሌግራም ላይ ፎቶ ብትልኩልን እኛ ቶሎ መልስ እንሰጣችኋለን ማለት ነው። በጣም ነው የሚያምረው። እንደዚህ እንደምታዩት ቆንጆ ትልቅ ነጠላም አለው አንድ ላይ ነጠላ ለቤተ ክርስቲያን የሚሆን አይነት ነጠላ ነው። እንደዚህ እንደምታ ትልቅ ነጠላ ነው ማለት ነው። ስለዚህ እንደዚህ አይነት የጎንደር ቀሚሶችን እኛጋ ጋር በስድስት ሺህ ብር ብቻ ነው የምታገኙት። እየደወላችሁ ኦርደር ማድረግ ትችላላችሁ። ማመሰግናለን። ይሄኛው የምታዩት የጎንደር ቀሚስ ደግሞ በበርገንዲ ከለር የተሰራ የጎንደር ቀሚስ ነው። ቅድም ያሳየኋችሁ ቀይ ከለር ነበር የሚበዛው። ይሄ ደግሞ የቀይ ቡኒ ወይንም በርገንዲ ከለር የተሰራ የጎንደር ቀሚስ ነው። ቅድሞ እጁ አጓጉል ነበረ። አሁን ደግሞ እጅጌ በሙሉ አድርገን ልክ እንደዚህ በአንባር ሰርተነዋል ማለት ነው። እንደምታዩት በጣም ነው የሚያምረው። እጅጌው ላይ በዚፐር ነው የተጠቀምነው። እንደዚህ እንደምታዩት ለማስወጣት እና ለማስገባት እንዲመች ዚፐር ተጠቅመናል። የወገብ ላስቲክ ለላ ያለ የወገብ ላስቲክ አለው እንደዚህ እንደምታዩት። ከዛ እላይ ደግሞ ተጨማሪ መቀነቱን እንደዚህ ሸብ ማድረግ እንችላለን ማለት ነው። እንደተለመደው ደብል ፈትል ነው የምንጠቀመው። እንደዚህ ከፈትሉ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። በጣም ብቁ በሆኑ ባለሙያዎቻችን ተሰፍቶ ጽድት ያለ የሲንጀር ጥልፍ ተጠልፎ የሰራ ነው። የጎንደረኛ ቀሚስ ነው ማለት ነው። ጀርባው ደግሞ ይሄንን ይመስላል። ጥልፎቹ፣ ከለር ኮምቢኔሽኑ ሁሉም ነገር ኒት ሆኖ የተሰራ የጎንደር ቀሚስ ነው። በጣም ነው የሚያምረው። ሶ ይሄንን የጎንደር ቀሚስ እኛ ጋር በስድስት ሺህ ብር ብቻ ነው የምታገኙት እና የምታዩት። በጣም ነው የሚያምረው። ብዛትም ኦርደር ማድረግ የምትፈልጉ ከስተመሮቻችን ኦርደር ማድረግ ትችላላችሁ ማለት ነው። ሰው ጊዜ ግን እየሰጣችውን መሆን አለበት። ይሄኛው የጎንደር ቀሚስ ደግሞ በቀይ ከለር የሰራ ነው የጎንደር ቀሚስ ነው ይሄኛው። እንደምታዩት ያደረኩት በበርገንዲ ነው። በርገንዲው ፈዘዝ አለብን የምትሉ ደግሞ ልክ እንደዚህ ጎላ ብሎ በቀይ ከለር ደግሞ መሰራት ይችላል ማለት ነው። ምርጫችሁን እናከብራለን። እንደምታዩት ወገብ ላስቲካችን እንደዚህ ለላ ያለ የወገብ ላስቲክ ነው። ከውስጥ በኩል ደግሞ ማጥበብ እንዲቻል ተደርጎ የተሰራ የወገብ ላስቲክ ነው የምንጠቀመው ልክ እንደዚህ እንደምታዩት ይዛ ለማስፋት ይሄንን መፍታት ብቻ ነው የሚጠበቀው ሰፋ ይላል። ለማጥበብ ደግሞ ይሄንን ሳብ አድርጋችሁ መቋጠር ነው የሚጠበቅባችሁ ማለት ነው። ነጠላ መቀነት ኮምባይን አድርገን የሰራንለት የጎንደር ቀሚስ ነው። እኛ ጋር በስድስት ሺህ ብር ብቻ እና የምታገኙት ቴንኪ። ይሄኛው የጎንደር ቀሚስ ደግሞ ትንሽ ከዚህ በፊት ካሳየዋችሁ ትንሽ ለየት ይላል እንደምታዩት ጥለቱ ትንሽ ሰፋ ይላል። ዲዛይኖችም አሉት ተጀርቧል እንደዚህ፣ ይህንን ዲዛይን ተጠቅመናል ማለት ነው። በጣም የሚያምር የጎንደር ቀሚስ ነው። ከለር ኮምቢኔሽኑ አረንጓዴ፣ ቢጫ፣ ነጭ እና ጥቁር ከለሮች ኮምባይን ተደርገው የተሰራ የጎንደር ቀሚስ ነው ማለት ነው። ልክ እንደዚህ እንደምታየት በትከሻው አንዳንድ መስቀል ወርዷል። እዚህ ጋር ሶስት መስቀሎችን ማድረግ ይቻላል። እንደ ምርጫችሁ ኦርደር ማድረግ ይቻላል ማለት ነው። እንደምታየት ጡቱ ላይ ሰፋ ያለ ጨርቅ ትተንለታል። የጎንደር ቀሚሶች እዚህ ጋር ሰፋ ሲሉ በጣም ውበትን ያላብሳሉ። ወገቡ ደግሞ ላስቲክ ተጠቅመናል። እንደዚህ እንደምታዩት የወገብ ላስቲክ አድርገንበታል። ሌላ ያለ የወገብ ላስቲክ አለ። ማጥበብ ማስፋት እንዲችል ተደርጎ የተሰራ የወገብ ላስቲክ ነው። ከዛ በተጨማሪ መቀነቱ ልክ እንደዚህ እንደምታዩት ቆንጆ የሚያምር ትልቅ መቀነት አለው ማለት ነው። ስትፈልጉ እንደ ስካርፕ ጣል ማድረግ ትልቅ ነጠላ መልበስ ካልፈለጋችሁ ልክ እንደዚህ እንደምታዩት እንደ ስካርፕ ጣል ማድረግ የምትችሉበት ስትፈልጉ ደግሞ ወገባችሁ ላይ ሸብ ማድረግ የምትችሉበት ኦፕሽናል አድርገን ሰርተነዋል ማለት ነው። በጣም የሚያምር ቀሚስ ነው። ቆንጆ ደግሞ ትልቅ አስራ ሁለት ክንድ ነጠላ አለው። ነጠላ በጣም ትልቅ ስለሆነ መቀነቱን ኦፕሽናል ያደረግነው ለዛ ነው። ትልልቅ ነጠላ የምትለብሱበት ኦኬዥን ካልሆነ መቀነቱን ጣል ማድረግ ይቻላል ማለት ነው። ይሄ ደግሞ እንደዚህ ትልቅ ነጠላ ደግሞ ማድረግ ስትፈልጉ ደግሞ ይሄንን መልበስ ይቻላል ማለት ነው። የነጠላውን ዲዛይን በጣም ነው የሚያምረው። ይህንን የጎንደር ቀሚስ እኛ ጋር በስምንት ሺህ ብር ብቻ ነው ኦርደር ማድረግ የምትችሉት ጊዜ ረዘም ያለ ጊዜ እየሰጣችሁን ኦርደር ብታደርጉ እንመርጣለን ፕሪፈር እናደርጋለን ኦርደር ማድረግ የምትፈልጉ ከስተመሮቻችን ስክሪንሾት እያደረጋችሁ ቴሌግራም ላይ ወይም ዋትሳፕ ላይ ብትልኩልን በተቻለ ፍጥነት ምላሽ እንሰጣለን ማለት ነው በጣም ቆንጆ ቆንጆ የጎንደር የፈትል ልብሶች አሉን ስለዚህ ከእናንተ የሚጠበቀው እስክሪንሾት እያደረጋችሁ ኦርደር ማድረግ ብቻ ነው አመሰግናለን ይሄኛው የጎንደር ቀሚስ ደግሞ ዶቃ ሰማያዊ ከለር የሚበዛበት አይነት የጎንደር ቀሚስ ነው። እንደምታየው ከለር ኮምቢኔሽኑ በጣም ያምራል። ከጀርባ በኩል እችን የመሰለች ቆንጆ ዶቃ ጥለት ተጠቅመናል ማለት ነው። ነጠላውን መቀነቱን ልክ ጥለቱን ተመሳሳይ ይሆናል ማለት ነው። ፊት ለፊት ደግሞ ጥርሱን እንደዚህ አድርገን ጠልተነዋል። እጁ ላይ ያሉት ዲቴሎቹ በጣም ያምራሉ። እጁ ደግሞ እዚጋ አምባሩ በጣም ረዘም ያለ አምባር ነው የተጠቀምነው። እንደምታዩት በጣም ነው የሚያምረው። ለማውጣት እና ለማስገባት እንዲመች ዚፐር አድርገንበታል። በጣም በሚያምር የጎንደር ፈተል የተሰራ የጎንደር ቀሚስ ነው ማለት ነው። እንደምታዩት የወገብ ላስቲክ ተጠቅመናል። ላይ ያለ የወገብ ላስቲክ አለ። ከወገብ ላስቲኩ በላይ ደግሞ ይህንን የመሰለ ቆንጆ ትልቅ መቀነት ተጠቅመናል ማለት ነው። መቀነቱ እንደምታዩት በጣም ትልቅ ነው። ነጠላውን ማድረግ በማትፈልጉበት ጊዜ ልክ እንደ ስካርፕን መጠቀም ትችላላችሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ መቀነት አለው ማለት ነው ሶ የወገብ ላስቲክ ስላለ የወገብ ላስቲኩ እንዳለ ሆኖ ከላይ መቀነቱን ማድረግ ይቻላል። ነው ደግሞ እንደ ስካርፕ ደግሞ መጠቀም እንችላል እንፈልጋለን ለምትሉ ከስተመራችን እንደ ስካርፕ መሆን የሚችል አይነት መቀነት ነው ማለት ነው። ቆንጆ ትልቅ ነጠላ ደግሞ አለው። አስራ ሁለት ክንድ ነጠላ አለው ይህንን የመሰለ የሚያምር ነጠላ አለው ማለት ነው። ነጠላውን መልበስ በምትፈልጉ ሰዓት ትልቅ ነጠላ ኦፕሽን ይሆንላችኋል። አይ ደግሞ እንደ ስካርፍ ጣል ልናድርገው ካላችሁ ደግሞ መቀነቱንም መጠቀም ትችላላችሁ ማለት ነው። ይህንን የጎንደር ቀሚስ እኛ ጋር በስምንት ሺ ብር ብቻ ነው የምታገኙት። እየደወላችሁ እስክሪንሺት እያደረጋችሁ ኦርደር ማድረግ ትችላላችሁ። በአካል መጣችሁ ደግሞ ማዘዝ የምትፈልጉ ከስተመሮቻችን፣ አድራሻችን መገናኛ ያለው ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ለምለም የሚመርካተው ህንጻ ላይ ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ ሰው እየደወላችሁ ኦርድር ማድረግ ትችላላችሁ ማለት ነው እናመሰግናለን ቦግ ያለ ከለር የማትወዱ አይነት ዝም ያለ ከለር የምትወዱ አይነት ከስተመሮቻችን ትመርጡታላችሁ ብዬ አስባለሁ ከለር ኮምቢኔሽኑ በጣም ያምራል እንደዚህ እንደምታዩት እዚህ ጋር ትከሻው ላይ ያሉት ዲዛይኖች እጁ ላይ ያለው ዲዛይን ዲቴሉ ጀርባው ላይ ያለው ነገር ሁሉም ነገር ጽድቅ ተደርጎ የተሰራ የጎንደር ቀሚስ ነው እንደተለመደው እኛ ቤት የምታገኟቸውን ማንኛውንም ጥልፎች በሲንጀር ጥልፍ ነው የምታገኟቸው ማለት ነው። ይሄም የጎንደር ቀሚስ በሲንጀር ጥልፍ የተሰራ የጎንደር ቀሚስ ነው። እንደምታዩት በጣም ነው የሚያምረው ከለር ኮምቢኔሽኑ፣ ማቴሪያሉ፣ ፈትሉ፣ ሁሉም ነገር ጽድት ተደርጎ የተሰራ የጎንደር ቀሚስ ነው ማለት ነው። በአራት አርፍ እንደዚህ እንደምታዩት ስፍት አድርገን ሰርተነዋል። አርቦ አራት ነው። የወገብ ላስቲክ ተጠቅመናል። ለላይ ያለ የወገብ ላስቲክ አለ። ከወገብ ላስቲኩ በላይ ደግሞ መቀነት ልክ እንደዚህ ታስሩበታላችሁ ማለት ነው። እንደነገርኳችሁ ከፍለፊት ያለው ሁለት አር ጥለት የለውም። ከጀርባ ያለው ደግሞ ሁለት አር አረንጓዴ ጥለት ተጠቅመናል ማለት ነው። እንደተለመደው እዚህ ጋር ፍለፊት ላይ የምንጠቀመው ደብል ፈትል ነው። ፈትሉ ደብል ነው። ከዛ ስር ደግሞ ሳተን ገበሮችን እንጠቀማለን ማለት ነው። እንደዚህ ጽድት ደርጎ የተሰራውን የጎንደር ቀሚስ እኛ ጋር በስድስት ሺህ ብር ብቻ ነው የምታገኙት ማለት ነው። ቆንጆ ትልቅ 12 ክንድ ነጠላም ደግሞ አንድ ላይ አለው አረንጓዴ ጥለት ስለሆነ የተጠቀመ ነጠላውም አረንጓዴ ይሆናል ማለት ነው። እንደምታዩት በጣም ቆንጆ ትልቅ 12 ክንድ ነጠላ አንድ ላይ አለ። ከትሎ አያም ሁሉም ነገር ቀደም ተደርጎ የተሰራ የጎንደር ቀሚስ ነው ማለት ነው። ሶ ይሄንን የጎንደር ቀሚስ እኛ ጋ በስድስት ሺህ ብር ብቻ ነው የምታገኙት። ስለዚህ እስክሪንሾት እያደረጋችሁ ቴሌግራም ላይ ዋትስአፕ ላይ ብትልኩልን በተቻለ ፍጥነት ሜሴጃችሁን እንመልሳለን ማለት ነው። ከጠለው በጣም ትልቅ ነው። በጣም ነው የሚያምረው። ስለዚህ ኦርደር ማድረጋችን አትርሱ ማለት ነው። እናመሰግናለን።